ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች፣ በሰሜን ወሎ ለወሬ ለነጋሪ እስኪ ከብ ድረስ ከፍተኛ ኪሳራ ይሰው ህይወትም መስዋዕትነትም ደርሷል። እነዚህ መረጃዎች አጠናክረን ዘንላችሁ ቀርበና እስከ ፕሮግራም ፍጻሜ ክን የጋብራሽ ተቆዩ ዘንድ ከወዲሁ በአክብሮት እየጠየቅኩኝ፣ በተለይ ደግሞ መከተማሞና ደሴ አንገት ለአንገት ተያይዟል። ይህን በተመለከተ የምንመለስበት ጉዳይ ይሆናል። ወደ ቅዳሜ ወደ አረግ ነው ሲ መረጃ ስናልፍ ግንድ ወይን ከተማ አስተዳደር ጎቻ ሲሶ እነሴ ወረዳ ተብሎ በሚታወቀሉ ልዩ ቦታው ጨሞ ቀበሌ ላይ እንግዲህ አንድ ፒክአፕ መኪና ሲጠቀምበት የነበረው ፋኖ በመጨረሻ እንግዲህ መኪና ጥቅም ውጭ በማድረግ ሞተሯን ፈቶ ዋጋ በመደራደር ላይ እያለ በአንድ ግለሰብ ቤት እጅ ከፈንጅ ተይዟም ማለት ነው። እች ፒክአፕ እንግዲህ በተለይ የግንድ ወይን ከተማ አስተዳደር እንግዲህ በጽህፈት ቤት አገልግሎት የሚሰጥ የነበረች እንግዲህ ተዘርፋ እንግዲህ በጸጥታው ምክንያት ከተወሰደች በኋላ ሲጠቀምባት ከቆዩ በኋላ ሞተሯን በመፍታት አንድ ሚሊዮን ብር በመነጋገርና በመደራደር ላይ እያለ በማህበረሰቡ ጥቆማ በደረሰ መረጃ መሰረት በአካባቢው እንግዲህ ምንሻና ጸጥታ በተደረገ ድንቅ በተቀናጀ መልኩ ድንቅ ኦፕሬሽን ማለት ነው። በቁጥጥር ስር እጅ ከፈንጅ ውለዋል። በአንድ ግለሰብ ቤት ነው ሞተሯ ተፈቶ እንግዲህ በዋጋ በመደራደርና ና በመነጋገር ላይ እያሉ እጅ ከፈንጅ ተይዞ እንግዲህ የመኪና ሞተር ገቢ ተደርጋለች ማለት ነው። ስለዚህ ይህን የመሰለ ድርጊት እንግዲህ ለአማራ ነፃ እናወጣለን ብለው የሚንቀሳቀሱ ወንድሞቻችን በተግባር ስራቸውን ተግባራቸውን እያሳዩን ይገኛሉ። እዚህ ጋር በተያያዘ በጣም የሚገርመው በማርቆስ ላይ እንግዲህ ከ3000 ሊትር በላይ በተመሳሳይ መልኩ በቁጥጥር ስር ውሏል። እነዚህ ወደ ኋላ የሚመለስበት ሆነ ወደ ቀዳሚ አጀንዳችን ስናልፍ በሰሜን ወሎ ዞን መቄት ወረዳ እጅግ እጅግ እጅግ ከፍተኛ ኪሳራ ሆነ የደረሰባቸው ውፋኖች ማለት ነው። ስለዚህ መንግስት ያ ክፍት ያደርገው የሰላም መንገድ ብንጠቀም መልካም ነው ብዬ አስባለሁ። ስለዚህ በሰሜን ወሎ መቄት ወረዳ ተብሎ በሚታወቁ 16 በላይ ምርኮኛ ሲሆኑ እንዲህ የምትመለከቷቸው እነዚህ ምርኮኞች ናቸው። ስለዚህ በማያውቁት መንገድ እነዚህን ወጣቶች እያስገባቸው ከማስጨረስና እንዲሁም የአካል እና ሕይወት ጉዳት ከማስተናገድ የሚመጣ ትርፍ የለም። ከጦርነት ባይዞ የሚገኝ ትርፍ ነገር የለም። ስለዚህ ይህን አስቀድመ በሰከን አስተሳሰብ ብንረዳው መልካም ነው እላለሁኝ። ስለዚህ ከ16 በላይ ምርኮኞች እንዲሁም አስር የተሸኙ ነው የሚለው በዛ መረጃ መሰረት የአማራ ኮሚኒኬሽን ቢሮ ደረሰው እንዲሁም ከፍተኛ የሆነ ቁስለኛና እንዲሁም ሌሎችም እንደሚኖሩ ይገመታል። ስለዚህ እነዚህ መሰለውን ሲያር ከማስተናገድ የሰው ህይወት ዋጋ ከማስከፈል መንግስት ክፍት ያደረገው ሰላም ብንጠቀምበት መልካም ነው እላለሁኝ። ምክንያቱም ከጦርነት የሚገኝ ምን ትርፍ አለ እ እሺ ከጦርነት የሚመጣ ምን ትርፍ አለ? እድሜ ልካችን እኮ ኢትዮጵያ በታሪክ የኖረችው በጦርነት ነው። ግን ያመጣችው ትርፍ ምን አለ? ስለዚህ እነዚህ ሰዎች የሚያመጡት ትርፍ ምን አለ? ከዋት ተምረናል። ከሸኒ ከፋኖ ምን ሚትመጣ ትርፍ አለ? ስለዚህ በሰሜን ወሎ ዞን በመቄት ወረዳ በተካሄደው 16 ምርኮኛ ማለት ከፍተኛ የሰው መስዋዕትነት ተሰውቷ ማለት ነው። ስለዚህ ከጦርነት የሚመጣ ትርፍ የለም፣ የሚያስፈልገው ሰላም ብቻ ነው እ የሚያስፈልገው ሰላም ነው። ስለዚህ ስለ ጦርነት እናንተ አትስበኩን፣ አታስተምሩን። ምክንያቱም የሚገኘው ትርፍ የለም። ስለዚህ ወደ ዋና ጉዳያችን እንመለስ እና ሌላኛው በማርቆስ ከተማ እንግዲህ 311 ሊትር ናፍጣ እንግዲህ በህገወጥ መንገድ ሲንቀሳቀስ የነበረ አንድ አይሱዙ በሙሉ በቁጥጥር ስር ውሏል ማለት ነው። በተለይ ቦቅላ መገንጠያ ላይ በተደረገ ድንገት ፍተሻ እጅ ከፍንጅ ጋማ ተብሏል። እናመሰግናለን። ስለዚህ የሚጠቀሙበት ባይዘ ይህን ግርግር ፋኖም ሸኒም ህዋትን በለው ይህን ግርግር የሚጠቀሙበት ለውንብድና ስራ ነው። ሀዋት አሁን ተሰማርቷል ማዕድን ላይ የውንብድና ስራ ነው ለዘረፋኑ ተሰማርቷል። ስለዚህ አሁን ከፋኑ ምን የምንማረው ነገር የለም። እቺ መኪና ፒካፖ ለምሳሌ ሞተሯን ፈታተው ሲጠቀሙ ጥቅም ውጭ ካረጉ በኋላ ሞተሯን ለመሸጥ አንድ ሚሊየን ብር ሲነጋገሩ ሲደራደሩ እጅ ከፈንጅ ተያዙ። አይ የውንብድና ስራ ነው የተሰራ ያለው። ህዋትን በአጭሩ አስተምሮናል። ማድን ህገወጥ ውንብድና ስራ ነው ተሰማርቶ ያለሁን በዚህ ሰዓት አሁን ማዕድን ማውጣት ሰበቦችን በመደርደር በማደራጀት ውንብድና ስራ እየሰራ ያለ ፋኖ፣ በተመሳሳይ መልኩም የሚያስተምረው ይህን ነው። ለአማራ ነጻነት ውጭ ያላችሁ ዲያስፖራ ብትሆኑ መሰሙትና መሬት የወረደው አይገናኝ። ባጭሩ ምን? በፍጹም የማይገናኝ ጉዳይ ነው። እነዚህ ፒክአፖች፣ እነዚህ ሰርቪሶች የህዝብ ናቸው። የሚጠቀምባቸው ህዝብ ነው። ማንኛውም ፓርቲ ይመጣን ይሄዳን፣ እነዚህ ሰርቪሶች ግን ይቀጠላሉ። ለህዝብነት ናቸው፣ ለግለሰብ አይደሉም። ስለዚህ ይህን የማያስብ ለዚህ የማይቆረቆረ ይህን ተግባር በተግባር እያሳየን ያለ አማራ ነጻ ወጣ የሚለው ከእውነታ የራቀ መሆን በተጨባጭ ማስረጃ በቂ ነው ብዬ አምንበታለሁ። ምክንያቱም እነዚህ መሰሎች ብዙ ብዙ ብዙ ውስጥ ላይ ያሉ ለምሳሌ አብነት ልብ ሰዳችሁ ስለ መከተው ማሞና ስለ ደሴ እመለስበታለሁ ብያለሁ። እሱ በተመለከተ ሰፋ ያለ ማብራሪያ መስጠት እንችላለን። ለምንድነው የአማራ ህዝባዊ ኃይል ፋኑ ሲመሰረት መከተው ማሞ እና ደሴ በአንድነት ያልመጡት? ለአማራ ራያቸው አንድ ስላልሆነ በጥቅም ላይ ስለተመሰረተ ነው። ሁለቶችን ሸዋ ላይ ነው። አሁን አንግት ለአንግት ያይዘዋል። ምክንያቱም መከተው ማሟሁን በዋነኝነት ሰሜን ሸዋ ላይ እየመራ ያለ ሱ ነው። ደሴ ፈርጥጦ ጎጃም ላይ መጣ ዘመን አሁን ባለበት ሰዓት ጎጃም ላይ የለም። አንዴ ሱዳን ገብቷን፣ አንዴ ዩጋንዳ ገብቷን የት የሚገባኛ ያመለከተን የሚያስፈልገን ሰላም ነው። የሚያስፈልገን ስራ ነው። ስለዚህ ደሴ ሰሜን ሸዋ አሁን ለቆ ወደ ጎጃም መጣ። ከጎጃም አሁን ደግሞ ወሎ ነው ያለ ደሴ ከምሬ ወዳጅ ነገር ማለት ነው። ምክንያቱም በበላይነት አሁን እየመራ ያለው ሰሜን ሸዋ ላይም መክተማል። ስለዚህ አንገት ለአንገት የተያያዙበት ምክንያት በአመለካከትም በስራም አንድ ስላልሆኑ ብቻ ለስልጣን ቢዝነስ ስለተመሰረተ ነው። ለዛም ነው አሁን ደሴ ከጎጃም ከቆየ በኋላ ዘመንም ለጊዜው የለም ጎጃም ላይ አሁን በዚህ ሰዓት። እሱም እንግዲህ ለቆ ወደ ምሪ ወዳጅነ ወደ ጠገኝነት ጠይቆ ዛና ያለ ማለት ይቻላል። ስለዚህ የሚያስተምሩ ብዙ አይነት መንገድ አለ። ሌላኛው ጉዳይ በጣም በጣም አነጋጋሪ የሆነው እንግዲህ የሰው ልጅ የክፋት ጣር እየደረሰበት የመጣው የሶስት ዓመት ህፃን፣ እንግዲህ በሰኔ ስምንት ከቀኑ ዘጠኝ ሰዓት ከተሰረቀ በኋላ ጋሞ ዞን ካምባ ተብሎ በሚታውቀው ህፃን ናታን ቦጋላይ ይባላል። ይህ ህፃን እንግዲህ ከሰረቁ በኋላ ለጊዜው ይሰወራል። ያካባቢው ፍተሻ ይደረጋል። ህፃኑ እንግዲህ ዋሽታ የሆንና ፖሊስ እንግዲህ በተቀናጀ መልኩ እንግዲህ ቤለቤት ፍተሻ ይጀምራ ማለት ነው። ስለዚህ ከዛ ሰፈረ በህፃኑ ከሚኖር ሰፈር ትንሽ ከራቅሎ ከሚገኘው ሰፈር ማለት ነው በአንድ ግለሰብ ቤት ውስጥ ከሳጥን ስር እንግዲህ ተአስሮ ይገኛል ማለት ነው ከቀኑ በጠፋ በቀን ሰኔ ስምንት ከቀኑ ዘጠኝ ሰዓት ጠፍቶ ሰኔ ዘጠኝ ከቀኑ ሰባት ሰዓት ፖሊስ እንግዲህ በተለይ ከ የአንቡቄ ተብላ በምትታወቀ ወይዘሮ አንቡቄ በምትብላ በምታወቅ ግለሰብ ቤት በቁጥጥር ስር ሁላን እንሷ እጅ ከፈንጅ ተይዛለች ማለት ነው። ስለዚህ የሰው ሰብአዊነት ቢያንስ ሊኖረ የሚገባ ማለት ነች ትልቅ ሰው የሆነችው እንግዲህ ወደ ፖሊስ ጣቢያ ተይወዝዳለች። ህፃኑም ሙሉ ጤንነት ላይ ነው የተገኘው፣ ግን የታሰረበት እጁ ማባብጦ እንደነበር የዘምዝውር የደምዝውር ትንሽ ስለሚያስቸግር ማለት ነው እንደዚህ ሆነ እጁ ያበጠበት። ስለዚህ ሙሉ ጤነኛ ነው ነገር ግን ህፃኖች ሳይኮሎጂካል ይጎዳሉ። በዚህ ሰዓት እንደዚ አይነት የማይደረግ እንግዲህ በጣም የመጨረሻ የሰው የክፋት ሰብአዊነታችን ገንዘብ በልጦብን እንግዲህ እስከዚህ አይነት ድርጊቶች እየደረስነ ይገኛል። በጣም የሚያሳፍር ጉዳይ ነው እና ውድ ኢትዮጵያውያንና ትውልድ ኢትዮጵያ ሀገር የምትወዱ ሁሉ ለሰላም ዘብ እንቆም። ከጦርነት የሚገኝ ትርፍ የለም። ከወንብድና የሚገኝ ትርፍ የለም። እንደነዚህ አይነት ድርጊቶችን እያወገዝን ለሰላም ዘብ እየቆምነ ኢትዮጵያ ብዙ ሶርስ ያላት ሀገር ነች። እጅ ለእጅ ተያይዘን ብና ለማባት ይጠቅማን እላለሁ። በሌላ ቪዲዮ እስክንገናኝ መልካም ውሎ